ከሰዓታቶች በፊት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ እጥረትን ለመቅረፍና በባንኮችና በትይዩ ገበያ መካከል ያለውን ሰፊ ልዩነት ለማጥበብ ዶላርን ለጨረታ አቅርበዋል። በዚህም ዶላርን ለጨረታ ያቀረበበት ዋጋ እጅግ አነጋጋሪ በሆነ ጭማሪ ታይቷል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን፣ ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። በጉጉት ሲጠበቅ የነበረው አዲሱ የብሔራዊ ባንክ ዶላርን ለጨረታ የሚያቀርብበት ዋጋ በዚህ ሰዓት በዚህ ደቂቃ ይፋ ሆኗል። እንደሚታወቀው የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እየጨመረ ባለበት በዚህ ሰዓት ብሔራዊ ባንክ በዛሬ ዕለት እንግዲ ዶላርን ለጨረታ አቅርቦ የትይዩ ገበያና የባንኮች መካከል ያለውን ሰፊ ልዩነት ለማጥበብ ዶላር ላይ እንግዲህ ከዚህ በፊት ያልታየ በእጥፍ ጭማሪ ተደርጓል። ምን ያክል ጨምረዋል? ሙሉ ዝርዝሩን እናደርሳለን። እንዲሁም የጥቁር ገበያ ሐዋላን መረጃ ጧት ላይ ለቀናል። ያላያችሁ ካላችሁ መለስ ብላችሁ ተመልከቱ። ከባንኮች መካከል የሁለቱ በከፍተኛ ሁኔታ የምንዛሬ ዋጋ ተመን የሚታወቁ የሁለቱን ባንኮች የስምንት ሀገራትን መረጃ ይዘናል። ቪዲዮውን ላይክ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ እንደሚታወቀው ብሔራዊ ባንክ ዶላርን ለጨረታ ሲያቀርብ በተለይ የጥቁር ገበያ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ይፈጥራል። ይህም የሚሆንበት ዋነኛው ምክንያት የዶላር ለጨረታ መቅረብ የጥቁር ገበያ ምንዛሬውን በከፍተኛ ሁኔታ ያዳክማል። በዛሬው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ አቅርቧል። ይህንን ዶላር ለጨረታ ያቀረበበት ዋጋ ከዚህ በፊት እንግዲህ ታይቶም ተሰምቶም የማይታወቅ ጭማሪ ነው የተደረገው። ይህንን ጭማሪ በተመለከተ ሙሉ መረጃ ከማድረሳችን በፊት የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመላይ በዛሬው ዕለትም ጭማሪ ተደርጓል። በዚህም አንድ አሜሪካ ዶላርን 144 ብር ከ90 ሳንቲም ገዝቶ አንድ መቶ አርባ ሰባት ብር ከሰባ ዘጠኝ ሳንቲም እየሸጠ ይገኛል። ይሮን ስንመለከት መቶ ስልሳ ስድስት ብር ከሰባ ሳንቲም ገዝቶ አንድ መቶ ሰባ ብር ከዜሮ ሶስት ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት አንድ መቶ ዘጠና አንድ ብር ከ አንድ ሳንቲም ገዝቶ አንድ መቶ ዘጠና አምስት ብር ከዜሮ አራት ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት አርባ ሁለት ብር ከ አርባ ሳንቲም ገዝቶ አርባ ሶስት ብር ከ ሀያ አምስት ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር ከ33 ሳንቲም ገዝቶ 44 ብር ከ20 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 104 ብር ከ34 ሳንቲም ገዝቶ 106 ብር ከ42 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 173 ብር ከ14 ሳንቲም ገዝቶ 176 ብር ከ61 ሳንቲም እየሸጠ እንደሚገኝ አዋሽ ባንክ እለታዊ ምንዛሬ ዋጋ ተመላይ ከፍተኛ ጭማሪ አድርጎ እንግዲህ በዚህ መልኩ ተቀምጧል። የብሔራዊ ባንክ መግለጫን ካደረስኳችሁ በኋላ ደግሞ ከህጋዊ ባንኮች መካከል የብሮሃ ፎሬክስን ዕለታዊ ምንዛሬ ዋጋ ተመንም ጭማሪ ተደርጓል የሱን አስደምጣለሁ። እስከ መጨረሻው አብራችሁን ቆዩ። በዛሬው ዕለት እንግዲህ ዶላርን ለጨረታ ያቀረበው የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የጥቁር ገበያን ለማዳከም አስረኛው ዙር የውጭ ምንዛሪ ጨረታ የአንድ አሜሪካ ዶላር አማካኝ የምንዛሪ ዋጋ ተመን ሲምታይ ከዚህ በፊት ከነበረበት ዋጋ እንግዲህ የ7.16 ጭማሪ በማድረግ በ148 ብር ከ10 ሳንቲም ሆኖ መመዝገቡን ካፒታል በዚህ ሰዓት በዚህ ደቂቃ እንግዲህ ከባንኩ ባገኘውት መረጃ ሲል ይፋ አድርጓል። ይህ አዲሱ አማካኝ ዋጋ ከሁለት ወራት በፊት በዘጠነኛው ዙር ጨረታ ከተመዘገበው 138.2 ብር አማካይ ጋር ሲነጣጸር የ9 ብር ከ90 ሳንቲም ወይንም የ7.16 በመቶ ጭማሪ ማሳየቱ ተገልጿል። በዛሬው ሁለት እንግዲህ ማክሰኞ ጥቅምት 4 ቀን 2018 በተካሄደው የውጭ ምንዛሬ ድልድል 31 ባንኮች የውጭ ምንዛሬ በማግኘት ተሳክቶላቸዋል። የውጭ ምንዛሬው በጨረታ መቅረቡ የገበያውን መረጋጋት ለመደገፍ ያለመ መሆኑን ብሔራዊ ባንክ ገልጿል። ባንኩ የውጭ ምንዛሬ ገበያን ለማረጋገት በሚያካሄደው ተከታታይ ሂደት ለአስረኛው ዙር የውጭ ምንዛሬ ሽያጭ ጨረታ 150 ሚሊዮን ዶላር እንደሚያቀርብ ማሳወቁም ይታወቃል። ብሔራዊ ባንክ የውጭ ምንዛሬ ገበያ በሚፈቀደው ጊዜ ጨረታዎቹን ማካሄድ እንደሚቀጥል አስታውቋል። ሌላው በሀገራችን ኢትዮጵያ ከህጋዊ ባንኮች መካከል በምንዛሪ ዋጋ ተመን በከፍተኛ ሁኔታ የሚታወቀው ሮሃ ፎሬክስ ነው። በዚህም በዛሬ ሁለት አንድ የአሜሪካ ዶላርን 161 ብር ከ01 ሳንቲም ገዝቶ 164 ብር ከ23 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 208 ብር ገዝቶ 212 ብር ከ16 ሳንቲም እየሸጠ ይገኛል። ይሮን ስንመለከት 185 ብር ገዝቶ 188 ብር ከ70 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 194 ብር ገዝቶ 197 ብር ከ88 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር ከ75 ሳንቲም ገዝቶ 44 ብር ከ63 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 42 ብር ከ55 ሳንቲም ገዝቶ 43 ብር 40 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 22 ብር 70 ሳንቲም ገዝቶ 23 ብር 15 ሳንቲም እየሸጠ እንደሚገኝ እለተው የምንዛሬ ዋጋ ተመን የሮሃ ፎሬክስ በዚህ ሰዓት ከእጃችን ገብቶልን ሙሉ መረጃውን እንግዲህ ወደ እናንተ አድርሰናል ማለት ነው። ከሰሞኑ እንግዲህ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እየጨመረ መረጃዎችን እያደረስን ነው። በዛሬ ሁለትም እንግዲህ ጧት ላይ የሰጠዋችሁ የጥቁር ገበያ ሐዋላ የምንዛሬ ዋጋ ዝርዝር አለ። ያላያችሁ መለስ ብላችሁ ተመልከቱት። ነገ ከነገ ወዲያ እንግዲህ ያለው የጥቁር ገበያ ምንዛሬ ምን ያክል ይቀንሳል ወይስ ምን ያክል ይጨምራል የሚለውን የምንመለከት ይሆናል። ቪዲዮን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለዛሬ እንግዲህ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።